ሰላም ሰላም ቤተሰብ፣ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቀለል ያለች ቁርስ፣ የጠዋት ቁርስ ማለት ነው። ጫጫብሳ ከእንቁላል ጋር እንዴት እንደምንሰራ አብረን እናያለን ማለት ነው። ቀለል ያለ ቁርስ ናት፣ አብረን እናይ ቪዲዮን። መጀመሪያ የሚያስፈልገን ትንሽዬ ውሃ እና ጨው፣ ሱከር እና ትንሽ ዘይት የሚያስፈልገን እንደምታዩት ቪዲዮ ላይ በጣም ቀለል ያለች ስራ ነው። እዛ ላይ ስራ ያቀላል ቶሎ ነው ቁርስ መስራት እንትን የምትሉት እና ቂጣችን በዚህ መልኩ እንሰራለን ማለት ነው። ትንሽ ጠፈፍ እስከሚልልን ድረስ ምጣዱ ላይ እያዘያዝ ማድረግ አለብን። ቂጣችን ከጨረስን በኋላ ቂጣውን የጋገርነውን ቂጣ መቆራረጥ እንጀምራለን። ከቆራረጥን ከጨረስን በኋላ ደግሞ እንቁላላችን መስራት እንጀምራለን። እንቁላላችን ሰርተን ከጨረስን በኋላ ደግሞ ቅቤ ካለን በቅቤ በዘይትም ይሆናል ባላችሁት በማርም ይሆናል ችግር የለውም። እና ቅቤ ውስጥ ቂጣችን እየጨመርን ቅቤና ቂጣው እንዲሚት እንዲ ማድረግ ማለት ነው። ከዛን የሰራን እንቁላል ቂጣው ላይ መጨመር ነው። ቂጣውንና እንቁላሉ አንድ እንዲሆኑ መዋሀድ ማለት ነው። እንዲህ በምታዩት መልኩ የአማረ ቁርስ የጥዋት ቁርስ መስራት እንችላለን ማለት ነው። እናንተ ከፈለጋችሁት ከላይ ማርን መጨመር ትችላላችሁ። ከሻይ ጋራ በጣም በጣም አሪፍ ነው። ትወዱታ አላችሁ፣ ሞክሩት። አሰራሩም ደግሞ ቀላል የሆነ ነገር ነው እላችኋለሁ። አዲስ ለሆናችሁት ለቤቴ ሰብስክራይብ፣ ላይክ፣ ኮመንት ሀሳብ አበረታቱኝ። አዲስ ጀማሪ ነኝ። ቤተሰብ ላሉኝ እስከ መጨረሻ ድረስ ቪዲዮ ማየት አትርሱ። ቀላል ነገር ነው ያስፈልገን፣ እንዳልኳችሁ ውሃና ጨው ትንሽዬ ዘይትና ሱካር ነው። እንደምታዩት ያው ቀጥ ነው ብቻ እንትን ማለት ነው መጋገር ብቻ ነው። ኮፊ በሌሌ ምናምን የለም። ልክ ቀጠን እንዳላግ ነው መጥበሻ ወይ ደግሞ መጣዳችን ሞቅ አድርገን መጋገር ብቻ ነው። በጣም ቀላል ነው። የሚከብድ ነገር የለውም። ቤተሰብ ሞክሩት። ጧት ጧት ቁርስ ለልጆቻችሁ ለራሳችሁ፣ መደምቀም ለሆናችሁት አንዳንድ መዳማቻችሁ አሪፍ ለሆነች አሰራር አሪፍ ነው። ጧት ጧት ሰርታችሁ በልታችሁ ወደ ስራችሁ መሄድ ትችላላችሁ። በጣም በቃ ቀን ሙሉ ውሃ ስትጠጡ ነው የምትሉት። እኔ እንጃ በቃ ቶሎ አይረባችሁም። አሪፍ ነው እላችኋለሁ። ቤተሰብ ሞክሩት። ቅቤ ካላችሁ በቅቤ በማርም ይሆናል፣ በዘይትም ይሆናል። እናንተ በፈለጋችሁት፣ እናንተ በመረጣችሁት ይሆናል እና እናንተ ብቻ ሞክሩት። አሪፍ ነው እላችኋለሁ ቤተሰብ ቪዲዮን እስከ መጨረሻ አዩት፣ ላይክ፣ ኮመንት ሰብስክራይብ ማድረጋችሁ ናት። አትርሱ። ባይ። ሰላም ሰላም ቤተሰብ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቀለል ያለች ቁርስ፣ የጠዋት ቁርስ ማለት ነው። ጫጫብሳ ከእንቁላል ጋር እንዴት እንደምንሰራ አብረን እናያለን ማለት ነው። ቀለል ያለ ቁርስ ናት። አብረን እናይ ቪዲዮን። መጀመሪያ የሚያስፈልገን ትንሽዬ ውሃ እና ጨው ሱከር እና ትንሽ ዘይት የሚያስፈልገን እንደምታዩት ቪዲዮ ላይ በጣም ቀለል ያለች ስራ ነው። እዛ ላይ ስራ ያቀላል ቶሎ ነው ቁርስ መስራት እንትን የምትሉት እና ቂጣችን በዚህ መልኩ እንሰራለን ማለት ነው። ትንሽ ጠፈፍ እስከሚልልን ድረስ ምጣዱ ላይ እያዘያዘ ማድረግ አለብን። ቂጣችን ከጨረስን በኋላ ቂጣውን፣ የጋገርነውን ቂጣ መቆራረጥ እንጀምራለን። ከቆራረጥን ከጨረስን በኋላ ደግሞ እንቁላላችን መስራት እንጀምራለን። እንቁላላችን ሰርተን ከጨረስን በኋላ ደግሞ ቅቤ ካለን በቅቤ በዘይትም ይሆናል ባላችሁት በማርም ይሆናል ችግር የለውም እና ቅቤ ውስጥ ቅጣችን እየጨመርን ቅቤና ቅጣው እንዲሚት እንዲ ማድረግ ማለት ነው። ከዛን የሰራን እንቁላል ቂጣው ላይ መጨመር ነው። ቂጣውንና እንቁላሉ አንድ እንዲሆኑ መዋሀድ ማለት ነው። እንዲህ በምታዩት መልኩ የአማረ ቁርስ የጥዋት ቁርስ መስራት እንችላለን ማለት ነው። እናንተ ከፈለጋችሁት ከላይ ማርን መጨመር ትችላላችሁ። ከሻይ ጋራ በጣም በጣም አሪፍ ነው። ትወዱት አላችሁ፣ ሞክሩት። አሰራሩም ደግሞ ቀላል የሆነ ነገር ነው እላችኋለሁ አዲስ ለሆናችሁት ለቤቴ ሰብስክራይብ፣ ላይክ፣ ኮመንት ሀሳብ አበረታቱኝ። አዲስ ጀማሪ ነኝ። ቤተሰብ ላለኝ እስከ መጨረሻ ድረስ ቪዲዮ ማየት አትርሱ። ቀላል ነገር ነው የሚያስፈልገን፣ እንዳልኳችሁ ውኃና ጨው፣ ትንሽዬ ዘይትና ሱካር ነው እንደምታዩት ያው ቀጥ ነው ብቻ እንትም ማለት ነው መጋገር ብቻ ነው። ኮፊ በሌሌ ምናምን የለም። ልክ ቀጠን እንዳላግ ነው መጥበሻ ወይ ደግሞ መጣዳችን ሞቅ አድርገን መጋገር ብቻ ነው። በጣም ቀላል ነው፣ የሚከብድ ነገር የለውም። ቤተሰብ ሞክሩት። ጠዋ ጠዋ ቁርስ ለልጆቻችሁ ለራሳችሁ መደምቀም ለሆናችሁት አንዳንድ መዳማቻችሁ አሪፍ ለሆነች አሰራር አሪፍ ነው። ጠዋ ጠዋ ሰርታችሁ በልታችሁ ወደ ስራችሁ መሄድ ትችላላችሁ። በጣም በቃ ቀን ሙሉ ውሃ ስትጠጡ ነው የምትሉት እኔ እንጃ። በቃ ቶሎ አይረባችሁም። አሪፍ ነው እላችኋለሁ። ቤተሰብ ሞክሩት። ቅቤ ካላችሁ በቅቤም በማርም ይሆናል። በዘይትም ይሆናል። እናንተ በፈለጋችሁት እናንተ በመረጣችሁት ይሆናል እና እናንተ ብቻ ሞክሩት። አሪፍ ነው እላችኋለሁ ቤተሰብ ቪዲዮን እስከ መጨረሻ አዩት። ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ ባይ